በመቀጠል ደግሞ የፕላቲኒየም ደረጃ ተሸላሚዎችን ነው የምናቀርበው። ከወርቅም በላይ ትንሽ ከፍ ይላልና በአካችሁ ለፕላቲኒየም ደረጃ ተሸላሚዎች በአጠቃላይ እንዴት ነው ምስጋናችሁ የምትገልጹት? አመስ በጌቢያሲ ይደገማል አሁን ሞቅስ አንዴ እናመሰግናለን። ወዳለ ኢማም እምሩ ተስፋዬ ጥላውን የኋላ ወርቅ ነቢዩ አሰፋ ፍሳ አዳነ ሀይሎ ካህሳይ ሙላቱ መንገሻ ዋቤ አዲስ አበባ ከተማ ቄራዊ ድርጅት በላይነ ክንዴ መኮንን ኑር ሁሴን ያሲን ዑመር ዳዊት ወንዶሰን ብዙነት ሳምሶን ቸርነት በዳዳ ጥላሁን አበበ ገብረ ማርያም ሰይድ ሐሰን አምዛ አወል አብዱል ዋሂብ አሊ አስቴር መንግስቱ ገብረ ሚካኤል ሀጎስ ሀድጉ ገብረ እግዚአብሔር አብዱራህማን ኢብራሂም ሐሰን ሙሉጌታ መኮንን መለስ በቀለ ለገሰ ኢረና ዮናታን አቢ ካሳ ሮቤራ ብሩ

ረምዚ ኢብራሂም አባስ አስቻለው በላይ ሀብተ ጊዮርጊስ ልመነው ፈለቀ ኢብራሂም ክዳነ ማርያም ገብረ ኢየሱስ ወልደ ኪዳን ሳሙኤል ታደሰ አማከለው አፈወርቂ ገብረ ክዳን አቢይ ዮሐንስ አባዲ ደስታ ጋሻው በንቲ ጉተማ ምንየለት አየው ታሪኩ ዮሐንስ ኃይሌ ስራ ነው ሚፍታ ሀብደላ ሁሴን አለማየው ተፈራ በኔ ይሄይስ መንግስት አብ ሀብተ ሚካኤል ኡስማን ብጅጋ ሁንዴ እስመል አለም ዘውዴ መርጊያ። አሁን ሞቅ እስቲ አንዴ አጨብጭቡላቸው። ጥላሁን ስንታየው ገብረስላሴ ሼዲ ሱን ሳዲቅ ሲራች አደም ሜሪ ኤፍሬም አበበ አህመድ ዋቆ ዱባ ሳሙኤል ብርሃኑ ሐይሌ ሙኒር አሊ ሐሰን ፍሳሐ አባይ ሃጎስ ሙና ኑር ሁሴን ያሲን ዳዊት ያዕቆብ ደንበል ተመስገን ዮሐንስ ይማም ሙጂብ ሰኢድ ሳቢር እስጢፋኖስ መካሻ አማረ ሰለሞን ጥላሁን የኋላ ወርቅ አብዱርህማን ኢድሪስ አህመድ ሞገስ ብርሃኔ ሙሉ አብይ ማስረሻ መንግስቱ ዮሐንስ ዘ ሚካኤል ገብረ ማርያም ወልደ ሚካኤል ሀለፎም መሃሪ ያሬድ፣ ኢሳያስ ሚካኤል የወርቅ ደረጃ ክብር ተሸላሚዎች ናቸው። ሰምታችሁኛል? ረባካችሁ እንዴት ነው እምታመሰግኗቸው? እናመሰግናለ ቢሮን ገሊሁን ቡልቺንሳ መጋላ ፍንፍኔ የሮ ገራ ገራ ሁበኑ አዳዳ አዳ ኬኑ ዳን

እለቱ የክብር እንግዳ ከተከበሩ አቶ አገኘሁ ተሻገር የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የፌዴሬሽን ምክር ቤት አፈጉባኤ እጅ ከክብር ከንቲባ ጋር ይህንን ሽልማት እየተረከቡ አሁኑ ሰዓት የምትመለከቷቸው የፕላቲኒየም ደረጃ የታማኝ ግብር ተሸላሚዎች ናቸው። ክብራትና ክብራን፣ ከዚህ ቀደም እንደገለጽነው ሁሉ አሁንም በፕላቲኒየም ደረጃ በርካታ ሰራተኞች ሲኖሯቸው ምንም እንኳን የፌዴራል ግብር ከፋይ ቢሆኑም ለአዲስ አበባ ከተማችን እድገት የሰራተኞቻቸውን ግብር በሙሉ ጥንቅቅ አድርገው በመክፈል በፕላቲኒየም ደረጃ ተሸላሚ የሆኑ ታማኝ ተቋማት አሉ። የሰራተኞቻቸውን ግብር በታማኝነት የከፈሉ አንድ አንድ እያደረግን እንጠራቸዋለን። እነዚህ ተቋማት በርካታ ሰራተኞችን የሚያስተዳድሩ ናቸው። የሰራተኞቻቸውን ግብር ደግሞ በታማኝነት ቆጥረው ለአዲስ አበባ ከተማ አስተዳደር ልማት ይውል ዘንድ ግብራቸውን የከፈሉ ናቸው። በቅድሚያ አንድ በቅድሚያ አዋሽ ባንክ ባንኪ አዋሽ አጨብጭቡላቸው። ናቸው ካምባኒውን ጉርጉዶ ጀቶኒሳኔ አመነምቱማን ሚንዳሳኒራ ግብረ ከፈለን። በተመሳሳይ አብሲኒያ ባንክ አክሲዮን ማህበር፣ አብሲኒያ ባንክ፣ ዳሽን ባንክ፣ ኩርሙክ ጎልድ ማይን ኃላፊነቱ የተወሰነ የግል ማህበር፣ ኩርሙክ ጎልድ ማይን ኃላፊነቱ የተወሰነ የግል ማህበር እንዴ አይጨበጨብላቸውም እንዴ? እንደዚሁም እጅግ በጣም በርካታ ሰራተኞች ያሉት የአዲስ አበባ ከተማ አስተዳደር ሰራተኞችን ግብር በታማኝነት በመክፈል የከተማ አስተዳደሩ ተሸላሚ ነው። የአዲስ አበባ ከተማ አስተዳደር ወክሎ ማለትም ከፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በመወከል አቶ ያሬድ ለገሰ በአዲስ አበባ ከተማ ሰራተኞች ሁሉ ስም ይህንን የፕላቲኒየም ደረጃ የክብር ሽልማት የሚቀበሉ ይሆናል። ለአዲስ አበባ ከተማ ሰራተኞች እንዴት ነው የምታጨበጭ ናቸው። ከዚህ በመቀጠል ደግሞ ቅድም እንደተባለው የአዲስ አበባ ገቢዎች ቢሮ በተለያዩ ቴክኖሎጂዎች ተጠቅሞ ህብረተሰቡ ግብሩን በታማኝነት እንዲከፍል እያደረገ ይገኛል። በሰባ ሰባ አምስት ነፃ የስልክ መስመር ጥቆማ በመስጠት ለህግ ማስከበር ስራዎችንና የግብር ስወራን ከመከላከል አንጻር ገቢያችሁን እንዲያድርግ ላደረጉት አስተዋጽኦ የሚሰጥበት ሰዓት ላይ ደርሰናል። ስም ከመጥራትሽ በፊት ዝናሽ በደም መብራራት አለበት። እነዚህ ተሸላሚዎች ሶስት ሲሆኑ በዚህ የስልክ መስመር ላይ ተደጋጋሚ የታክስ ስወራ፣ የታክስ ሕግ ጥሰት መፈጸሙን በመጠቆም የጠቆሙት ጥቆማ ደግሞ እውነተኛ መሆኑ በተደጋጋሚ በመረጋገጡ እነኚህ ለመንግስት ለአገር ግብር ቀና የሆኑ ዜጎች በመሆናቸው እንዲሸለሙ ተወስኗል። በዚህ መሰረት ሶስት ናቸው። ስማቸው እንጠራለን እንደሚገባ አክብረን እናመሰግናቸዋለን። አቶ ዲኖ መርካ፣ አቶ ፈቃዱ በላቸው፣ አቶ ውብሸት ኃይሉ ይባላሉ። እንዴት ነው የምታመሰግኗቸው? በጣፈምቶት አዳ ግብሪያ ከኖ ከኒታሲሱ ካራ ተርባ ተመርባ ተሚሽኒ ኤርጋ ገባባ ኤሩ ከነኑ አመናም ተማን ረጋ ቀበተማን ከነን ኤሩ ከነኒ ገለቶማ ጀደመን ከነቦድ እሲን ሁንዱምቱ ኤሩ ከነኑ አመናም ተማና ከግብሪ ሰሳበሙ ኒታሲፍቱ ጀቹዳ ኦቦ ዲኖ ማርካ አቶ ፍቃዱ በላቸው አቶ ውብሸት ኃይሉ ጉዳ ገለቴ ፈና አጨብጭቡላቸው ሲአንዴ ሞቅ